አንድ ሰው ጥሪውን እንዴት ማወቅ ይችላል? ወይም ደግሞ እግዚአብሔር በዚህ ምድር ላይ የጠራን አንዳች ልናደርገው የሚገባ ነገር አለ። ታዲያ በዛ በትክክለኛው እግዚአብሔር በጠራን ጥሪ ውስጥ መሆን እጅግ በጣም ስኬታማና በሕይወታችን ሰላምና እርካታን የሚሰጠን ነገር ነው። ታዲያ አንድ ሰው ጥሪውን እንዴት ማወቅ ይችላል? በዚህ ቪዲዮ ላይ ሰባቱ ጥሪያችንን ልናውቅባቸው የምንችላቸውን መንገዶች እንማማራለን። በመጀመሪያ ግን ይሄ ጥሪ የሚለውን ሀሳብ ልንገራች። ወይም እንግሊዝኛው ኮሊንግ ይለዋል ልክ እንደ አንድ ኢንቪቴሽን ለሰርግ ፕሮግራም ተጋባዥ እንግዳ እንዲሆኑ ጋብዘንታል፣ ጠርተኖታል። ልክ እንደሚባለው እግዚአብሔርም ለአንድ ፕሮግራም፣ የእግዚአብሔር አጀንዳ እናንተ ያንን ፕሮግራም እንድታስፈጽሙ ሊሆን ይችላል። በዛ ፕሮግራም ላይ እንድትጠቀሙ፣ በረከት እንድትካፈሉ ሊሆን ይችላል። በዛ ስፍራ ላይ እግዚአብሔር ግን ይጠራቸዋል። ለምሳሌ አገልግሎት ጥሪ ሲባል ሰምታችሁ ታውቃላችሁ። እንዲሁም ደግሞ ከዛ ባለፈ በተለያየ የህይወት ጉዳይ ላይ በጥሪ ውስጥ አንድ ሰው ሊሆን ይችላል። በአጭሩ ምን ማለት ነው? እግዚአብሔር ጥሪ አለው፣ ይጠራል። እንዲሁም መጽሐፍ ቅዱስ ላይ ብዙዎች ተጠርተዋል፣ የተመረጡት ግን ጥቂቶች ናቸው ይላል። ስለዚህ እግዚአብሔር ብዙዎችን ይጠራል ማለት ነው። ግን ጥሪዎቹ የተለያዩ ሊሆኑ ይችላሉ። እንደገና ደግሞ ኢተርናል የሆነ ወይም አልቲሜት የሆነ ኮሊንግ በጣም ወሳኝ የሆነ ጥሪና ደግሞ በመንገዳችን ስናልፍ የምንፈጽማቸው ጥሪዎችም እንዳሉ እንዳትረሱ። የሚያሳዝነው ነገር ግን ብዙዎች ከጥሪያቸው ከኮሊንጋቸው፣ ወይም ኢንቫይት ካልተደረጉበት ነገር ውጪ ነው እየተመላለሱ ያሉት። በዛም ነው በህይወታቸው ብዙ መቅበዝበዝ፣ መባከን ያለበት ምክንያት። ከጥሪያችሁ ውጪ ነው አትፈለጉም። እዛ ቦታ ላይ ወይም ብዙ ጠቃሚነት የላችሁም። ደግሞ ሌላው ሁሉም ሰው አንድ አይነት ጥሪ አልተጠራም። ለምሳሌ ሁሉም ሰው ነጋዴ እንዲሆን አልተጠራም። ወይም ዶክተር፣ አለበለዚያ ተመራማሪ፣ መሐንዲስ። ሁሉም ሰው አንድ አይነት ነገር አልተጠራም ራሳቸው ራሱን የቻለ ጥሪ ግን በየሰው ውስጥ ተቀምጧል። የሚገርመው ግን ይሄ ብቻ አይደለም። አንድ ሰው በአንድ ጥሪ ያልተጠራም ማለት በዛ ስፍራ ላይ ግን አይሆንም ማለት አይደለም። ብዙዎች ያለ ጥሪያቸው መኖር ይችላሉ፣ ኮንፈርት ራሳቸውን ለማድረግ ሞክረው ማለት። ታዲያ ይሄው መርህ በመንፈሳዊ አገልግሎትም ዘርፍ፣ በጥሪ ውስጥ እግዚአብሔር ሰዎችን ያከማቻል፣ ይጠራል። ለምሳሌ እያንዳንዳችን እግዚአብሔርን አምላካችንን ለማምለክ እንዲሁም ለማገልገል እግዚአብሔር በግልጽ ጠርቶናል። ነገር ግን ሁላችንም እግዚአብሔርን እናመልካለን፣ በዚህ እድል ውስጥ ተመርጠናል እንጂ ደግሞ በእያንዳንዳችን መደብ አለን። በየትኛው ክፍል፣ በየትኛው ስፍራ፣ በየትኛው ቦታ ላይ ነው እግዚአብሔርን ማገልገል ያለብኝ? የት እንደሆን ነው እግዚአብሔር እኔን የሚፈልገኝ? ያ ነው ጥሪ ማለት እና ለዛ ጥሪ የሚያስፈልገውን ነገር እግዚአብሔር ያስታጠቃቸዋል። እና በዛ ቦታ ላይ ስትሆኑ ፍሬያማዎች ነው የምትሆኑት። አሁን ግን አስተውሉ፣ እያወራ ያለሁት ማገልገል አለብኝ ወይስ የለብኝም ስለሚለው ምርጫ አይደለም። ይልቁምስ ጌታ እኔን የሚፈልገኝ የትኛው ስፍራ ላይ ነው ወይም የትኛው ነው የኔ ልዩ መክሊት እግዚአብሔር እንዳደርግ የፈጠረኝ ወይም የጠራኝ ስፍራ የቱጋ ነው ስለሚለው ነው እያወሩ ያለሁት። ታዲያ የእኛን ትክክለኛውን ስፍራ የምናውቅበት ወይም ጥሪያችንን የምንለይበትን እነዚህም ሰባቱን ምልክቶች ልንገራችሁ። ስምንተኛ በሆነ ስጨምርላችኋለሁ። በእነዚህ ሰባት ምልክቶች የእናንተ ትክክለኛ ጥሪያችሁ የትኛው እንደሆነ ማወቅ ትችላላችሁ። ዝግጁ ናችሁ? ቀጥሎ ምነግራችሁ ሰባት መስፈርቶች ጥሪያችሁን መለየት እንድትችሉና በዛ ጥሪ ላይ እርግጠኛ ሆናችሁ እንድትቀጥሉ ያደርጋችኋል። የመጀመሪያው በመሞከር በማየት ነው። ጥሪዎቻችንን የምንለይበትና የምናውቅበት አንዱ መንገድ ማየት፣ መሞከር። ብዙ ነገሮችን የምናውቀው በምንሞክርበት ጊዜ ብቻ ነው። እንዲሁ በሩቅ ፈርተን ወይም ሸሽተ ነው ያንን ነገር የኔ አይደለም ብለን። ግን ከተሸሸገና ከተደበቅን ያንን ነገር ጥሪያችን ይሁንና አይሁን እንኳን ልናውቅ አንችልም። ያንን ነገር ግን እስቲልየው ልሞክረው በምትሉበት ጊዜ ምናልባት የእናንተ ጣፈንታ መሆኑን ልታውቁ የምትችሉበትን በር ትከፍታላችሁ። ሁልጊዜ አልፈልግም ወይም ደግሞ ይቅርብኝ ማለት መልሱ ኖ ነው ውለት ኖ ማለት ነው። ብዙ ጊዜ ደግሞ እኛ አበሾች አስተዳደጋችን ላይ አንድን አዲስ ነገር ይሄ የመሞከር የማድረግ የማየት ልማድ የለንም ይልቁንስ በሩቁ የመሸሽ፣ የመቃወም፣ የመክፋት፣ የመፍራት ነገር አለብን እና እንዲህ አይነት ያለብን ካልቸራል የሆነ አስተዳደግ ከጥሪያችን ጋር እንዳንደርስ እንዲገፋን እንዳትፈቅዱለት። የጴጥሮስ አጠራር ትዝ ይላችኋል። በቤተ ክርስቲያን ውስጥ ትልቅ ስፍራ ከሚሰጣቸው ሐዋርያ መካከል አንዱ ጴጥሮስ ነው። የጴጥሮስና የወንድሙ እንድሪያስ አጠራር ግን እጅግ በጣም የተለየ ነበር። ስለ ኢየሱስ ክርስቶስ በሰሙ ጊዜ ዮሐንስ ወንጌል ምዕራፍ አንድ ከቁጥር 38 ጀምሮ ታገኙታላችሁ። ኢየሱስን በሚመለከቱበት ጊዜ ምን ትፈልጋላችሁ ብሎ ሲጠይቃቸው ረቢ ወዴት ትኖራለህ የሚል ምላሽ ነው የሰጡት። ኢየሱስም መታችሁ ይዋላቸው እና በቀላሉ ኑና እዩ በሚል ግብዣ ነው እንድሪያስ ሄዶ እንደገና ወንድሙን ጴጥሮስን ና ላሳይህ መሲህን አግኝተነዋል ብሎ ወንድሙን ኢንቫይት አድርጎት እነዚህ ሁለት ሐዋርያ ተደርገው እስከ መሾም ድረስ ጌታን ለማገልገል ጥሪ የተቀበሉትና ለዚህ እናንተም አንዳንዴ እስቲ እዩት፣ እስቲ ሞክሩት፣ ያንን ነገር እስቲ ነካኩት፣ ፈታትሹት፣ እስቲ ክፈቱት፣ ወይ ግቡበት፣ ስሩት፣ ያንን ስራ ያንን አገልግሎት ጀምሩት እስቲ ጥሪያችሁ መሆኑንና አለመሆኑን በቀላሉ ትለዩታላችሁ። ሁለተኛው ጥሪያችንን የምንለይበት መንገድ የልብ መሻት ይባላል። መጽሐፍ ቅዱስ በፊልጵስዩስ 2፥13 ላይ እግዚአብሔር እንደ ፈቃዱ መፈለግንም ማድረግንም በልባችን የሚያኖር እሱ ነው ይላል። እና እግዚአብሔር አንድን ነገር ወደ ልባችሁ ካመጣ የወደደውን ካኖረ የሆነ ምክንያት አለው ማለት ነው። ዝም ብሎ እግዚአብሔር ፍላጎት በልባችሁ ውስጥ አያስቀምጥም። እና ይሄ ፍላጎት ማለት ሁል ጊዜ እናንተን የሚመስጣችሁ ማድረግ የምትጓጉለት፣ የምትፈልጉት ነገር ነው። እነዚህ ነገሮች ዝም ብሎ አይደለም የተቀመጡት ዓላማ ስላላቸው ነው። ጥሪ ስለሆነ ሊሆን ይችላል እና ያንን ነው ያንን መሻት ያስቀመጠው እግዚአብሔር ነው እያለ ነው ፊልጵስዩስ ምዕራፍ 2 ቁጥር 13። ለምሳሌ ውስጣችሁ ያለው ፍላጎት መሻታችሁ መነገድ ሆኖ ዝም ብሎ እንዲሁ ህንፃ ስደረድሩ ፎቅ ስታወጡ ዲዛይን ስሰሩ ወይ ሕክምና ላይ ብትቀመጡ ከመሻታችሁ ውጪ ወይም ከፍላጎታችሁ ውጪ እየኖራችሁ ከጥሪያችሁ ውጪ እየኖራችሁ ነው። ምናልባት በዓለማዊ ስኬታማ ልትሆኑ ትችላላችሁ። የተሻለ ደሞዝ ክፍያ ልታገኙ ትችላላችሁ። ነገር ግን ደስታችሁ ይወሰዳል። ለምን? ከፍላጎታችሁ ውጪ ነው እየኖራችሁ ያላችሁት። ውስጣችሁን የሚያስደስት ነገር ውስጥ አይደላችሁ። እንደዚህ አይነት ሰዎች ናቸው በስራ ቦታቸው ብዙ ማጉረምረም ወይም ብዙ ድብርት ውስጥ እየዋሉ የሚመለሱት፣ ምክንያቱም በየቀኑ የማይፈልጉትን ነገር ለማድረግ እየተገደዱ ስለሆነ ነው። በጥሪ ውስጥ መመላለስ ማለት በምትወደው መስፈርት ውስጥ በምትወደው ዘርፍ ውስጥ በምትወደው አገልግሎት ውስጥ መሰማራት ማለት ነው። አስቡት፣ በየቀኑ የምትወዱትን ነገር ስታደርጉ፣ እግዚአብሔር ሆን ብሎ ነው እንድትወዱት ያደረገው። በተመሳሳይ መልኩ አገልግሎት ውስጥም እግዚአብሔር እናንተ ውስጥ ያስቀመጠው አንድ መሻት አለ። ምንድን ነው መሻታችሁ? መምከር ነው? መገሰጽ ነው? መስጠት ነው? መስበክ ነው? ማስተማር ነው? መዘመር ነው? የትኛው ነው እናንተን ስታደርጉት ደስ ያሰኛችሁ ወይ ሌላው ሲያደርግ ደስ የምትሰኙበት መሻታችሁ የቱ ነው? በዛ መሻታችሁ ውስጥ እግዚአብሔር ብዙዎችን ይባርካል። እንዲሁ ዝም ብላችሁ ከመርመስመስ ይልቅ እግዚአብሔር በጠራችሁ በዛ ስፍራ ላይ ራሳችሁን ብታሰለጥኑ ብታዳብሩ ውጤታማ አገልጋዮች እንደምትሆኑ አልጠራጠርም። ሶስተኛው ጥሪያችንን የምንለይበት መንገድ የውስጥ ሰላም ነው። የውስጣችሁን ሰላም ተከተሉ። ይሄ አልቲሜት የሆነ የእግዚአብሔርን ጥሪ የምትለዩበት መንገድ ነው። መጽሐፍ ቅዱሳችን በቆላሲያስ ምዕራፍ 3 ቁጥር 15 ላይ እንደ አንድ አካል ሆናችሁ የተጠራችሁበት የክርስቶስ ሰላም በልባችሁ ይንገስ የምታመሰግኑ መሆኑ ይላል። ስለዚህ ሰላም በልባችን እንዲነግስ መጽሐፍ ቅዱስ ይመክረናል። ያ ማለት ነፍስ ሁል ጊዜ አንዳች ጩኸት አላት እና ያ ጩኸቷ እስካልተመለሰ ድረስ ሰላም አትሆኑም። ውጭ አካባቢው ሰላም ሊሆን ይችላል። ነፍስ ግን ትክክለኛ አምላኳ ባስቀመጣት ስፍራ ካልሆነች ትጮዋለች እና ታውካችኋለች። ሰላማችሁን ነው የማትሰጣችሁ። ለዛ ነው በውስጣችሁ ሰላም በትክክለኛ እርምጃ ላይ መሆናችሁን የምትለዩበት መንገድ። በትክክለኛው ጥሪውና እግዚአብሔር ባስቀመጠው ስፍራ ላይ ያለ ሰው ግን አካባቢው ቢናወጥም እንኳን ውስጡ ያለው ሰላም የተጠበቀ ነው የሚሆነው ለምን እኔ የምሰጣችሁ ሰላም ብሎ ክርስቶስ የተናገረው ሰላም በውስጥ የሚሰጥ ነው ከውጭ የሚመጣ አይደለም። እና እረፍት ያለው ይሆናል። ያን ጊዜ ነው በልባችን የክርስቶስ ሰላም ገዛ የምንለው። ግን ይሄ ማለት ለምሳሌ ከጥሪዎች ሁሉ የበለጠ ጥሪው አንዱ የመዳን ጥሪ ነው። ይሄ ጥሪ ለሰው ልጆች ሁሉ በመስቀል ላይ የተጀመረ ጥሪ ነው እና ማንም ሰው ከዘላለም ጥፋት ከዘላለም ሞት እንዲያምልጥ እግዚአብሔር በልጁ በኢየሱስ ክርስቶስ አማካኝነት ባፈሰሰው ደም ዓለምን ሁሉ ተጣርቷል እና ለዚህ ጥሪ አንድ ሰው ምላሽ ካልሰጠ በሕይወት ኑ ሁሉ ሰላሙ እየተነሳ ነው የሚሆነው። ባዶነት ይሰማዋል፣ እርካታ ቢስነት ይሰማዋል፣ የሆነ ያልተሞላ ነገር ውስጡ እንዳለ ይሰማዋል። ለዛ ነው ኑ ሰላሜን እተውላችኋለሁ ሰላሜን እሰጣችኋለሁ እያለ በተደጋጋሚ ኢየሱስ ክርስቶስ ሲናገር የነበረውና ጥሪ ያለመመለስ ጉዳይ ነው ሰዎች ሰላማቸውን የሚያጡበት አንዱ ምክንያት። ልክ እንዲሁ ግን በተመሳሳይ መንገድ በትክክለኛው አገልግሎት አካሄድ ካልሄድን፣ በትክክለኛው ጥሪያችን ውስጥ ካልሆነ፣ እንደዚሁ ሰላማችን ይወሰዳል። እና ሁል ጊዜ የልባችሁን ሰላም ፈትሹት አንድ ቦታ ላይ ስትሆኑ ሰላም ይሰማኛል፣ ትክክለኛ ስፍራ ላይ ነኝ ብላችሁ ፈትሹት እንጂ አካባቢው ላይ ምናልባት ኮንፈርት ዞን ውስጥ ብትሆኑ፣ የሚመች ሁኔታ ላይ ብትሆኑ፣ ልባችሁ ግን ሰላም ከሌለው የሚመቸው ነገር የልባችሁን ሰላም እንደሚሞላ እንዳታስብ። የኢሳያስ ምዕራፍ 26 ቁጥር 3 ላይ በአንተ ላይ ታምናለችና በአንተ የምትደገፈውን ነፍስ ፈጽመ በሰላም ተጠብቃት አለ። እግዚአብሔር ሕዝቡን የሚመራው አንዱ በሰላም ነው፣ እና የልባችሁን ሰላም ስትከተሉ ጥሪያችሁ የቱጋ እንደሆነ ታውቃላችሁ። የእግዚአብሔር ጥሪ ላይ የሆነ ሰው ውስጡ ሰላም ይሆናል። እረፍት ነው የሚሰማው። የሆነ ስፍራውን ያገኘ ግጥም ያለ ነገር ጋር እንዳለ ያስታውቃል። አራተኛው ጥሪያችንን የምንለይበት መንገድ በሌሎች ሰዎች ምስክርነት ነው። ይሄ በጣም ቀላል የሚመስለው ግን ደግሞ ወሳኝ የሆነ ነገር ነው። አንዳንድ ጊዜ ለእናንተ ለራሳችሁ ብዙም የማትቀበሉት ነገር ግን ሌሎች ሰዎች እናንተ ላይ ሲያዩት ዋው የሚሉት የሚጠቀሙበት፣ የሚገረሙበት ነገር ያ ምልክት ነው ጥሪያችሁ ነው ማለት ነው። እግዚአብሔር በዛ አቅጣጫ ስለጠራችሁ በዛ ጉዳይ ላይ ስላስታጠቃችሁ ጸጋን ስላደረገ ያ ነገር ሌሎችን ሰዎች ይጠቅማልና እነሱ ያዩታል፣ አንደርስታንድ ያደረጋሉ ይረዱታል። እንዲሁም ሐዋርያ ጳውሎስ ለጢሞቴዎስ አንዱ በአገልግሎት ዘርፍ ኤጲስቆጶስ አድርገ ከመሾምህ በፊት ብሎ ሲናገር ከመስፈርቶቹ አንዱ በውጪ ባሉት ሰዎች ዘንድ የተመሰከረለት ሊሆን ይገባዋል ይላል። እና ማን ይመሰክርላችኋል? አንድ ነገር ስታደርጉ አይቶ አንተ ነገር ስታደርግ ጎበዝ ነህ ብለው በተደጋጋሚ የሚነግሯችሁ ነገር ጥሪያችሁ ሊሆን ይችላል። ያ ነገር በዛ ነገር ውስጥ የበለጠ ራሳችሁን ብታጎለብቱ ብታዳብሩ ፊታችሁን ወደዛ አቅጣጫ ብታደርጉ፣ ብዙ ሰዎች እየተጠቀሙባችሁ ይሄዳል። በጥሪያችሁ ላይ መሆን ትችላላችሁ። በቀላል ምሳሌ ለምሳሌ አንቺ ስትመክሪኝ በጣም ነው በቃ የምለወጠው በጣም ነው ልብ የሚነካው የሚሏችሁ ሰዎች ካለ የአንቺ ጋር አንዳች ምክር መንፈስ አለ ማለት ነው። ስለዚህ ምናልባት ካውንስሊንግ ወይ ለሰዎች መጸለይ በእንደዚህ አይነት ጥሪ ውስጥ እግዚአብሔር ጠርቶን ሌላ ስፍራ ላይ ራሳችንን እንዳናገኘው መከራችኋለሁ ነው ራሴ። ሐዋርያት ስራ ምዕራፍ 6 ቁጥር 3 ላይ ሐዋርያቶቹ እኛ ለጸሎትና ቃሉን ለማገልገል ነው ራሳችንን የምንሰጠው፣ እናንተ ግን ከመካከላችሁ ዲያቆን የሚሆን ለዩ ብለው ካስቀመጡት መስፈርት አንዱ በእምነትና በመንፈስ ቅዱስ የተሞሉ ደግሞ ሰው የሚመሰክርላቸው እንትና እንደዚህ ነው፣ እንትና አገልጋይ ነው፣ እንትና እንደዚህ ነው ብሎ ሰዎች ይመሰክሩላቸዋሉ። ወይ ያ የምታደርጉትን ነገር በአጋጣሚም በአንዳንድ ስታደርጉ ሰዎች በጣም በዛ ነገር ይነካሉ። ወይ ያ የሰዎች ምስክርነትም አስፈላጊ ነው። ምክንያቱም ብዙ ጊዜ ጸጋም ጥሪም ለሰዎች ስለሆነ፣ አምስተኛው ጥሪያችንን የምንለይበት መንገድ በቀጥተኛ ድምፅ ወይም በቀጥተኛ የሆነ መለኮታዊ አቅጣጫ ሰምተን ነው ማለት። ይሄ በጣም ኮመን የሆነ መጽሐፍ ቅዱስ ላይም ብዙዎች ጥሪ የተቀበሉበት መንገድ ነው። በጣም መለኮታዊና አስፈላጊ ነው። ልባችሁ ያለምንም ስጋት በብዙ ፈተና ውስጥ እንኳን ብታልፉ በጥሪያችሁ ውስጥ እንደሆናችሁ እርግጠኛ የምትሆኑበት የጥሪ አይነት ምን ማለት ነው? እግዚአብሔር በሉዓላዊ መንገዱ እናንተን በቀጥታ ሲናገራችሁ ለዚህ ጉዳይ ፈልግ ያለው ተለይ ሲላችሁ እንደማለት ነው። በመጽሐፍ ቅዱስ ላይ ለምሳሌ አብርሃምን ካያችሁ እግዚአብሔር ራሱ ነው ወደ ማሳየ ምድር ውጣ ብሎ የጠራው። ሙሴን ካያችሁ የእስራኤልን ህዝብ ነጻ እንዲያወጣ በዛ በሚነደው ቁጥቋጦ ውስጥ የእግዚአብሔር ድምፅ ነው የተገኘለት ህዝቡን ነፃ እንዲያወጣ ጥሪ ያቀረበለት። ብዙ ነቢያቶችም የእግዚአብሔር ድምፅ ወደ እኔ በዚህኛው ወር በዚህኛው ቀን እንዲህ ሲል ወደ እኔ እንዲመጣ ወደ አህዛብ ልካለው ወይም ወደ እስራኤል ህዝብ ልካለው እያለ በቀጥታ ጥሪ ሲመጣላቸው እናያለን። ታዲያ እግዚአብሔር በዛ መንገድ ሊጠራችሁ ይችላል። ያ ማለት ግን ድምፅ ቀጥታ ትሰማላችሁ ብቻ ማለት ላይሆን ይችላል። ለምሳሌ በሰዎች ድምፅ ልሰሙ ትችላላችሁ። እንደነ ሳሙኤል አይነት ሰዎች መጥተው ዳዊትን አንተ ንጉስ እንድትሆን ጠርችሃለሁ ብሎ ቅባት እንዳፈሰሰበት፣ ቀጥታ የእግዚአብሔር አገልጋዮች ሊሆኑ ይችላሉ፣ ራንደም ሰዎች ሊሆኑ ይችላሉ፣ የቤተሰብ አባላት ሊሆኑ ይችላሉ፣ የሚጸልዩ ሰዎች ሊሆኑ ይችላሉ። በቀጥታ ግን መጥተው እግዚአብሔር ይናገረኛል አንተ ከዚህ በኋላ እንዲህ እንዲህ እንዲህ ታገለግለኛል ብለው ሊናገሩ ይችላሉ። ሌላው ደግሞ ሁለተኛው መንገድ በህልም ሊሆን ይችላል። ህልም ራእይ፣ እግዚአብሔር ልክ ለዮሴፍ ትዝ ይላቸዋል። ንጉስ እንደሚሆን መሪ እንደሚሆን ገና በልጅነቱ በህልም ነው ያሳየው። እና ምናልባት እግዚአብሔር በህልም በራእይ ያንን ምሪት ሰጥቷችሁ ጥሪያችሁን ሊያስተዋውቃችሁ ሊነግራችሁ ይችላል። ካልያም ደግሞ በቀጥተኛ ድምፅ የሚሰማ ፊዚካሊ የሆነ ድምፅ በቮካል እግዚአብሔር ልጄ ሆይ ጠርቼሃለሁ ይልህ ይችላል በግልጽ። ሳሙኤል ለምሳሌ እንደዛ ነው ጥሪ የተቀበለው፣ ሳሙኤል ሳሙኤል የሚል ድምፅ ሰምቶ ወይም ደግሞ ነቢዩ ኤርሚያስን ስትመለከቱት ገና ብላቴና ሳለ ብላቴና ነኝ አትበል እያለ ትነቅልና ታፈርስ ዘንድ ጠርቼሃለሁ ሲለው ታያላችሁና ልክ በእንደዚህ አይነት ኦዲዮብል በሆነ ቮይስ በሚሰማ ድምፅ እግዚአብሔር ደግሞ ሊጠራችሁ ይችላል። ብቻ ግን ድምፁ የማን ነው የሚለውን መለየት ያስፈልገናል። የመጨረሻው ደግሞ በቤተክርስቲያን በኩል እንደ አገልጋይ ከሆናችሁ፣ ለምሳሌ ተቋማዊ የሆነ ጥሪ በቤተክርስቲያን እግዚአብሔር ስልጣን በሰጣት በቤተክርስቲያን በኩል ጥሪ ሊመጣላችሁ ይችላል። ሐዋርያው ጳውሎስ ምንም እንኳን በደማስቆ የእግዚአብሔር ልጅ ኢየሱስ ጋር ቢገናኝም ደግሞ ወደ አገልግሎት የተሰማራው ወደ እግዚአብሔር ወደ ለየው ስፍራ ወይም መንፈስ ቅዱስ ወደ ለየሁት ጥሩልኝ፣ ለዩልኝ ያለው በቤተ ክርስቲያን በኩል ነው። በጸሎት ሰዓት ባሉበት ሲጾሙ ሲጸልዩ ይላል። መንፈስ ቅዱስ አዋርያው ጳውሎስ እና በርናባስን ለዩቸዋል። እና ጥሪን የተቀበለው በቤተ ክርስቲያን በኩል ነው። ይሄም በጣም መንፈሳዊና ትክክለኛ የሆነ የእግዚአብሔር አጠራር መንገድ ነው። በዚህ መንገድ ጥሪያችሁ ልታውቁ ትችላላችሁ። ስድስተኛው ጥሪያችንን የምናውቅበት መንገድ በውስጥ መቃጠል ወይም ፓሽን ልትሉ ትችላላችሁ። ብርቱ የሆነ ቅናት አንድ ነገር ሰው ሲያደርግ ስታዩት ያንን ነገር እኔም ባደርገው ብላችሁ የሚቃጠል ከሆነ ውስጣችሁ፣ ወይም አንድ ነገር ስትሰሩ ከታዘዛችሁት ይልቅ የተሻለ እርምጃ ሄዳችሁ በራሳችሁ ጥረት ጨምራችሁበት የተሻለና የበለጠ ነገር የምትሰሩ ከሆነ በጉጉት ያንን ነገር በቅናት የምታደርጉት ከሆነ በቃ እንደናንተ አይነት ሰው ነው የሚፈለገው። ትክክለኛ ጥሪያችሁ ላይ ያላችሁ ሰዎች ናችሁ። ያንን የውስጥ መቃጠል እግዚአብሔር እንድትሰሩበት ነው ያስቀመጠው። እና ሌላው ሰው ላይ እንኳን ያንን ነገር ሲያደርጉት ስታዩ መንፈሳዊ ቅናት ይገባባቸዋል። እኔም እንደሱ በሰበኩ ሊሆን ይችላል። የስብከት ጥሪ ካላችሁ፣ የማስተማር ጥሪ ካላችሁ፣ ወይ በልዩ ልዩ ዘርፍ ላይ የተሰማሩ ሰዎችን ስታዩ በቅናት ውስጣችሁ፣ መልካም ቅናት፣ መንፈሳዊ ቅናት ውስጣችሁ የሚንበለበል ከሆነ ያ ስፍራ የእናንተ ስፍራ ስለነበረ ነው። ተረዳችሁ? የእናንተ ወንበር ላይ ያለ ሌላ ሰው ስላያችሁ ነው ውስጣችሁ የተሳሳበው ወደዛ ሰው እና ከዛ ውጭ ደግሞ ያላችሁበት ቦታ ላይ በቸደተኝነት ያልሆነ በብርቱ ትጋት በራሳችሁ መነሳሳትና በትጋት የምታደርጉት ነገር ካለ ጥሪያችሁ ስለሆነ ነው። አሁን ጥሪያችሁ ላይ መሆናችሁን በዚህ ማረጋገጥ ትችላላችሁ። ሰባተኛው ጥሪያችንን የምንለይበት መንገድ የተከፈቱ በሮች ናቸው። አንድን ነገር ለማድረግ ስትጀምሩ መንገዱ ሁሉ ከተመቻቸላችሁ ዝም ብሎ አይደለም። ጠሪው እያመቻቸላችሁ ነው፣ ወደዛ እንድትሄዱ እግዚአብሔር በቀላሉ ወደ ጥሪህ እንድትገባ እንዳታመነታ መንገዶችን እያመቻቸ ሰዎችን እያዘጋጀ ስለሆነ ሊሆን ይችላል። ብዙ ጊዜ ሰዎች የሚወድቁት የሚባክኑት፣ ወይም መንገዱ የሚዘጋጋባቸው፣ የሚፈረካከስባቸው ያለ ስፍራቸው ስለሆነ ሊሆን ይችላል። ያ ማለት ግን ሰው በጥሪ ውስጥ ሲመላለስ እንዲሁ ምንም ይዘጋጋም አሸር አሸርባሸር ነው ሁሉ ነገር ማለት አይደለም። ምክንያቱም በጥሪ ውስጥ እንኳን የተፈተነ መንገድ ልናልፍ አንዳንድ ጊዜ አስፈላጊ ስለሆነ ማለት ነው። ነገር ግን አብዛኛው ትክክለኛ ጥሪ ላይ እግዚአብሔር ለጠራ ለዛ ስፍራ የሚያስፈልገውን ነገር በሙሉ ሲያዘጋጅና ነገሮችን ሲያመቻች፣ በቀላሉ ለብዙዎች የሚከብደው ነገር ለእናንተ ቀላል ሆኖ መንገዱን ስታገኙ ታዩታላች። ይሄ ጥሪን የምትለይበት መንገድ ሊሆን ይችላል። የመጨረሻ ወይም ቦነስ ጥሪያችንን የምንለይበት ስምንተኛው መንገድ የሸክም ስሜት አንድን ከባድ እቃ ይዛችሁ አይታችሁ ታውቃላችሁ። እቃውን እስካላስቀመጣችሁ ድረስ እጃችሁ እረፍት አይሰማችሁም። ልክ እንደዛ እግዚአብሔር ሸክም ነው ላያችሁ ላይ የሚያስቀምጠው። ያ ሸክም እስክታወርዱት፣ እስክታስቀምጡት ስፍራውን እስኪይዝ ድረስ ማረፋት፣ ጥሪያችሁ ያ ሸክም ነው ማለት ነው። ያንን ሸክም እስካላወረዳችሁት እስካልሰራችሁት እስካልገባችሁበት እስካልፈጸማችሁት ድረስ አንድ ያልሞላ ያላለቀ አንድ ያልበቃ ያልፈጸማችሁት ነገር እንዳለ ይሰማችኋል። እንደዚህ አይነት ያልተደረገ ስሜት በልባችሁ ላይ የሚሆን የሸክም ሆኖ የሚሰማችሁ ከሆነ ያ ጥሪ ነው ማለት ነው። ለምሳሌ የአገር ሸክም ካለባችሁ፣ በጸሎት የመቃተት ሸክም ካለባችሁ፣ የቤተሰብ ሸክም ካለባችሁ እነዚህ ሸክሞች ጥሪን የሚያጣቁሙ ናቸው። እስከሚፈጸሙ ድረስ ከልባችሁ ጩኸቱ ላይበርድ ይችላል። በዛ ሸክም ውስጥ ግን ስትገቡ ውስጣችሁ በርደን የሆነ ከበድ ያለ ነገር ልቀቅ ሲል ይሰማቸዋል። ለማንኛውም እነዚህን ስምንቱ ነግሬያችኋለሁ። እስቲ እናንተስ ጥሪያችንን የምንለይበት መንገድ አንዱ ይሄ ነው የምትሉትን በኮሜንት ላይ ያስቀምጡልን፣ ወይም ደግሞ ከነዚህ ነጥቦች በጣም የጠቀማችሁን ከዚህ በፊት የተጠቀማችሁበትን አንዱን ነጥብ አውጥታችሁ በኮሜንት ላይ ያስቀምጡልን። ይህንን ቪዲዮ ለሌላ ለአስር ሰዎች ለሀያ ሰዎች ሼር በማድረግ አብራችሁ እንድታገለግሉ ጋብዛችኋለሁ። መልካም ጊዜ።